የፌዴራል መንግስት ስምምነቱን ለማፍረስ ብዙ ርቀት እየተጓዘ ነው። አቶ ጌታቸው ረዳን ተጠቅሞ ስም ማጥፋት ዘመቻ በክልሉ ተቋማት ላይ እየተካሄደ ነው ሲሉ ፕሬዝዳንት ጽህፈት ቤትና ህወሓትና የጸጥታው ቢሮ ኃላፊ ተናገሩ። ሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ከስልጣን እንዲወርዱ ተጠየቁ። በሶማሌ ሞቃዲሾ አጥፍቶ ጠፊ ጥቃት ቢያንስ 13 ሰዎች ተገደሉ። በአዲስ አበባ በጥቁር አንበሳ ሆስፒታል የታሳሪ ቤተሰቦችና ታካሚዎች ሰልፍ አደረጉ። የትግራይ ክልል ዳኞች ደህንነታቸው ሊጠበቅ ይገባል ሲል ማህበሩ አሳሰበ። በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንደሆኑ የሚፈቅድላቸው አዋጅ ረቂቅ በነገው ዕለት ለፓርላማ ሊቀርብ ነው። ከኢትዮጵያ የህክምና ማህበር የተሰጠ ጋዜጣዊ መግለጫ ይዘን እንቀርባለን። አዲስ አበባ ጎተራ አካባቢ ሊፈርስ መሆኑን ተሰምቷል። ይዝህንም ሰፋ ያለ ዜና ይዘን እንቀርባለን። ሰላም ጤና ይስጥልን። ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ የፌዴራል መንግስት ስምምነቱን ለማፍረስ ብዙ ርቀት እየተጓዘ ነው። አቶ ጌታቸው ረዳን ተጠቅመው ስም የማጥፋት ዘመቻ በክልሉ ተቋማት ላይ እያካሄዱ ነው ሲሉ ገለጹ። ይህም የገለጹት የፕሬዝዳንቱ ጽህፈት ቤትና ህወሓትና የጸጥታው ቢሮ ናቸው። ባሳለፍነው ሳምንት መጀመሪያ ቀናት ላይ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው ባካሄዱት ቃለ ምልልስ ያነሳቸው ጉዳዮችን ከክልሉ የጸጥታና የሰላም ቢሮ ከፕሬዝዳንቱ ጽፈት ቤትና ከህወሓት በኩል ከፍተኛ ተቃውሞ ተሰንዝሮባቸው ቸዋል የትግራይ ክልል የሰላምና ጸጥታ ቢሮ ፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያው ስምምነት ውጭ በተደጋጋሚም ትንኮሳ በማካሄድ የፕሪቶሪያው ሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲሉ ተችተዋል። በሌተናንት ጄኔራል ታደሰ ወረደ የሚመራው የክልሉ ጊዜ አስተዳደር ፕሬዝዳንት ጽፈት ቤት በበኩሉ አቶ ጌታቸው ረዳ የትግራይ ጊዜ አስተዳደር ፕሬዝዳንትነት በመሆናቸው ብቻ ሊያውቋቸው የቻሏቸውን ብሔራዊ ጉዳዮች ተደርገው እስከ መጨረሻ ሊጠበቁ የሚገባቸው ሚስጥሮች ለርካሽ አገልግሎት አውለውታል። ሲል ሲል ተችቷል ሳሳይም ህዝባዊ ወያኔ ሀርነት ትግራይ ህወሀት ግንቦት 9 ቀን 2017 ዓ ም በወጣው መግለጫ የፌዴራል መንግስት የፕሪቶሪያው የሰላም ስምነትን በጣሰ መልኩ ባለስልጣናቱንና የሚዲያ ሰራዊቱን በመጠቀም በትግራይ ህዝብና ፖለቲካ ድርጅቶችና በክልሉ ተቋማት ላይ ከፍተኛ ፕሮፓጋንዳ ዘመቻ እያካሄደ ይገኛል ሲል በሶማሌ ሞቃዲሾ አጥፍቶ ጠፊ ጥቃት ቢያንስ 13 ሰዎች ተገደሉ። በሶማሌ ዋና ከተማ ሞቃዲሾ የሚገኘ የጦር ሰራዊት ምልመላ ማዕከል ላይ በደረሰው የአጥፍቶ ጠፊ ጥቃት በርካታ ሰዎች መገደላቸው ተዘግቧል። ጥቃቱ እሁድ ሌት ከማዲዮ የጦር ሰፈር ውጭ በተሳለፉት ወጣት ምልመሎች ወረፋ ላይ ያነጣጠረ ሲሆን ቢያንስ 13 ሰዎች ገድሏል ሲል አሶሴተር ፕሬስ የዜና ወኪል የዓይንማኞችን ጠቅሶ ዘግበዋል። ፍንዳታ የተመለከተው የቱክ ቱክ ወይም የባለ ሶስት እግር ተሽከርካሪ ሹፌር አብዱልቃድር ሐሰን መሐመድ እንደተናገረው። ከፍተኛ ፍንዳታ ደረሰ እናም ሰዎች ወደ ሁሉም አቅጣጫ መሮጥ ጀመሩ፣ ብሏል። ጥቃቱ በኋላ ወዲያውኑ ኃላፊነቱ የወሰደ አካል የለም። አጥፍቶ ጠፊዎች ፈንጂዎች ባፈነዳበት ታዳጊዎች በጣቢያው በር ላይ ተሰልፈው ነበር ሲል እማኞች ለሮይተርስ ተናግረዋል። አብዲሳለን መሐመድ የተባለ እማኝ በአውቶቡስ ስናልፍ በመቶዎች የሚቆጠሩ ታዳጊዎች በር ላይ አይቻለሁ ብሏል። የወታደራዊ ሆስፒታል የሕክምና ባለሙያዎች ለሮይተርስ እንደተናገሩት በፍንዳታው 30 የቆሰሉ ሰዎች ማግኘታቸውና በነሱም መካከል ስድስቱ ወዲያውኑ ሕይወታቸውን አልፏል ብሏል። በተናጠልም አንድ ባለስልጣን አናዶሊ ዜና ወኪል እንደተናገሩ በጥቃቱ ቢያንስ 11 ሰዎች መሞታቸውን ገልጸው ጥቃቱ እንደ አውሮፓ አቆጣጠር በ2023 ከማድዮን ፋሲሊቲ ትይዩ የሚገኘው በጃሌ ሲያድ ጦር ሰፈር አጥፍቶ ጠፊ ጥቃት 25 ወታደሮች ከተገደሉ ክስተት ጋር ተመሳሳይ ነበረው ብሏል። አንድ መቶ ሶስት የሚሆኑ የሶማሌ ፓርላማ አባላት ፕሬዝዳንት መሐመድ ከስልጣን እንዲለቁ ጠየቁ። እነዚህ የፓርላማ አባላት ፕሬዝዳንት ሀሳን ሼህ መሐመድ ሕገ መንግስቱን በመጣሳቸው፣ ስልጣን አላግባብ በመጠቀማቸው፣ የሀገሪቱን በአግባቡ መምራት ባለመቻላቸው የሚሉ ምክንያቶች ስልጣናቸውን በፈቃዳቸው እንዲለቁ መጠየቃቸው ሂራኒውስ ዘግቧል። የፓርላማ አባላት ይህን ጥያቄ ከማቅረባቸው ቀደም ብሎ የቀድሞ ፕሬዝዳንት ማለትም ሻሪፍ ሼህ መሐመድ እና አብዲላሂ ፎርማጆን ጨምሮ አንጋፋ ፖለቲከኞች ተመሳሳይ ጥያቄ ማቅረባቸውን አስረድቷል። ፕሬዚዳንት መሐመድ እስካሁን በዚህ ጥያቄ ላይ የሰጡት መልስ የለም። ኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንደሆኑ የሚፈቅድ አዋጅ ረቂቅ በነገው ዕለት በፓርላማ ሊቀርብ ነው። የውጭ ዜጎች በኢትዮጵያ መሬት በሊዝ ባልተቤትነት በመያዝ የሚያስችላቸውን የአዋጅ ረቂቅ በነገው ዕለት ለሕዝብ ተወካይ ምክር ቤት ሊቀርብ ነው። የኢትዮጵያ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትና የመኖሪያ ቤት ወይም ተያዥ ግንባታዎች ባልተቤትነት ለመያዝ ቢያንስ 150 ሺ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤትነት ወይም ባለይዞታ የሚሆኑበት አግባብ ለመደንገግ የወጣውን ይህን አዋጅ ሚኒስትሮች ምክር ቤት ተወያይቶ ለፓርላማ የሚመራው ለሁለት ሳምንታት በፊት ነበር። አዋጁን ያዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይንም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበት ሕጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይ ሰፍረዋል። መኖሪያ ቤት ማለት በግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ ማዋል የማይፈቅድ ቤት እንደሆነ በአዋጁ ረቂቅ የትርጓሜ ክፍል ላይ ተቀምጧል። ሆኖም ይህ መሰሉ ቤት ለመኖሪያን ዓላማ የማከራየት መብትን የተጠበቀ መሆኑን አዋጅ አመላክቷል። በአዲስ አበባ በጥቁር አንበሳ ሆስፒታል ጨምሮ በተወሰኑ ሆስፒታሎች ውስጥ የሚገኙ ታካሚዎችና አስታማሚዎች መንግስት ለጤና ባለሙያዎች አፋጣኝ ምላሽ በመስጠት ህይወታችን እንዳይጠፋ ያደርጋል ያሉትን ሰላማዊ ሰልፍ አድርገዋል። ተቃውሞው ሰልፍም የታሰሩ ቤተሰቦቻቸው ልጆቻችን ይፈቱ ወይም ዘመዶቻችን ይፈቱ፣ አስፈላጊውን ህክምና ይደረግልን የሚሉት ናቸው። የትግራይ ዳኞች ደህንነታቸው ሊጠበቅ ይገባል ሲል ማህበሩ አሳሰበ። የትግራይ ዳኞች ማህበር በቅርቡ በመቀሌ ማዕከላዊ ፍርድ ቤት በተፈጠረው ሁከት በዳኞች ላይ በደረሰው ዛቻ ምክንያት የዳኞች ደህንነት አደጋ ላይ መውደቁን በመግለጽ መንግስት ተገቢውን ጥበቃ እንዳደርግላቸው አሳስበዋል። በተመሳሳይ መልኩ የህግ አስከባሪዎች ማህበሩ በበኩሉ በዳኞች በአቃቢ ህጎችና በፖሊሶች ላይ እየደረሰ ያለውን የደህንነት ስጋት በመመልከት ተጠያቂነት ያለው አካል በህግ እንዲጠይቅ ጠይቋል። ማህበራት ግንቦት 8 ቀን 2017 ዓ ም በመቀሌ ማዕከላዊ ፍርድ ቤት በነበረው ችሎት የደረሰው ረብሻና በዳኞችና በአቃቢ ህግ ላይ የደረሰው ማስፈራሪያን አውግዟል። ማህበራቱ ግንቦት ዘጠኝና አስር ባወጣው መግለጫ የዳኞች ደህንነት ሊጠበቅና የህግ የበላይነት ሊከበር እንደሚገባ አሳስበዋል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘው በተለምዶ ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑን ዘሪፖርት እንግሊዝኛ ጋዜጣ ዛሬ ባቀረበው ዘገባ አስታውቋል። አዲስ ቱምሮ በሚባል ፕሮጀክት የከተማው አስተዳደር በሚያስገነባው ልዩ የኢኮኖሚ መንደር አካባቢ ለማፍረስ መታቀዱን አስረድቷል። ፕሮጀክቱ በአዲስ አበባ ከንቲባ አዳነች አበበ እና በጠቅላይ ሚኒስትር ጽሕፈት ቤት የሚመራ እንደሆነ የጠቀሰው ዘገባ የከተማው አስተዳደር መንደር ለመገንባት ከቻይና ኮሚኒሽንና ኮንስትራክሽን ድርጅት ጋር ስምነት መፈጸሙን አስታ ታውቋል። መንደሩ የንግድ ፋይናንስ ትምህርትና የባህልና ሰማይ ጠቀስ የመኖሪያ ህንፃ እንደሚኖሩት መግለጹን ያስረዳው ዘገባ በመሆኑም በጎተራ አካባቢ የሚገኘው ሰፊ መሬት ላይ ለመስራት እንደታሰበ ተጠቅሷል። አዲስ ቱምሮ መንደር ግንባታ በቢሊዮን የሚቆጠሩ ብር እንደሚፈጅ አስረድተውም ከዚህ በላይም በጎተራ አካባቢ የሚገኙ በርካታ ሰዎች እንዲፈናቀሉ እንደሚያደርግ ተገልጿል። በአሁኑ ወቅት በኮሪደር ልማትና በጫካ ፕሮጀክት አማካኝነት በመቶ ሺህ የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢ እንዲሰፍሩ የተደረገ ሲሆን በእነዚህ ፕሮጀክት በርካታ ነዋሪዎች ተመሳሳይ ዕጣ እንደሚገጥማቸውም አስታውቋል። ቡርኪና ፋሶ መሪ ኢብራሂም ትራውሬ አፍሪካን ወደ አንድ በማምጣት ዩናይትድ ስቴትስ ኦፍ አፍሪካ እንዲትባል ይፈልጋሉ ሲል ተናገሩ። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ የአፍሪካ ሀገር በአንድ ስርዓት አንድ ለማድረግ እቅድ እንዳላቸው ገልጸዋል። ሁሉም የአፍሪካ ሀገራት አንድ ሆነው የሚሰባሰቡበት ከዩናይት ስቴትስ ኦፍ አፍሪካን መፍጠር እንደሚፈልጉ ተናግረው በቅዱ አንድ መንግስት ስርዓት አንድ ወጥ የመገበያ ገንዘብና አንድ አፍሪካ ፓስፖርት እቅድ እንዳላቸው ገልጸው ይህ ከሆነ ልክ እንደ ዩናይትድ ስቴትስ ኦፍ አሜሪካ ሁሉም አፍሪካ ዜጎች በአፍሪካ ውስጥ ያለ ቪዛ በነጻነት መጓዝ ይችላሉም ሲል ተናግሯል። የአፍሪካ ሀብትም በሁሉም ሀገራት በእኩልነት መካፈል ስላለበት ማንም የሚቀር የለም ብለዋል። ይሁን እንጂ ሁሉም የአፍሪካ መሪዎች በዚህ ሀሳብ አይስማሙም። በአሜሪካ በ1976 በእንግሊዝ ቅኝ ግዛት ከወጣች በኋላ ሁሉም ግዛቶች አንድ በማድረግ ዩናይትድ ስቴትስ ኦፍ አሜሪካ የሚል መጠሪያ አንድ ከሆኑ በኋላ ዛሬ ለአሜሪካ በኢኮኖሚና በፖለቲካና በሌሎች ዓለም አቀፋዊ ጉዳዮች ላይ ያላት ተሰሚነት የሚታወቅ ነው። ተጨማሪ ታጋቾችን ለመልቀቅ ሀሳብ አቀረበ። ሀሳቡን ያቀረበው ቅዳሜ ዕለት እስራኤል በአዲስ የተኩስ አቁም ድርድር ከተካሄደ በኋላ ተጨማሪ ታጋቾችን በመልቀቅ ሀሳብ አቅርበዋል። ንግግሩ የተጀመረው የእስራኤል መከላከያ በጋዛ ስርጥ አዲስ የተጠናከረ ወታደራዊ ጥቃት በጀመረ በሰዓታት ውስጥ ነው። ሐማስ ለስልሳ ቀናት የተኩስ አቁም ዘጠኝ ታጋጆችን ለመልቀቅ ሀሳብ ያቀረበ ሲሆን በእስራኤል በበኩል እስረኞች እንደምትለቅ የፍልስጤም ሚኒስቴርም ባለስልጣን ለቢቢሲ ተናግረዋል። ባለስልጣኑ አዲስ የታቀደው ስምነት መሰረት በቀን አራት መቶ የእርዳታ መኪኖች እንዲገቡና ህሙማን ለህክምና ከጋዛ መውጣት ያስችላል ብለዋል። እስራኤል በበኩሏ ቀሪ ታጋቾች በህይወት መኖራቸው ስለ ሁሉም ዝርዝር መረጃ ማግኘት ትፈልጋለች። እስራኤል መሰረታዊ እርዳታቸው ወደ ጋዛ እንዲገቡ ፈቀደች። እስራኤል ወደ ጋዛ የሰብአዊ እርዳታ እንዳይገቡ ሙሉ በሙሉ ከልክላ ሁለት ወራት ተቆጥሮ ነበር። በሌላ በኩል ባለፉት 24 ሰዓት 22 ፍልስጤማውያን በእስራኤል ጥቃት ሕይወታቸው አልፏል ተብሏል። እስራኤልና ሐማስ ታጋቾችን ለማስለቀቅ የተኩስ አቁም ለማድረግ ኢመደበኛ ውይይት እያደረጉ ነው ተብሏል።